ልዑል ቀደሰ ማህደሮ። ልዑል እግዚአብሔር ማደሪያውን ቀደሰ፣ ማደሪያውን ሰራ፣ ማደሪያውን አስተካከለ፣ ማደሪያውን ሰጠ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላቸው። ወር በገባ በሃያ ተሐንጾተ ቤተ መቅደስ ነው። እንደሚታወቀው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከአንድ ጀምሮ እስከ 30 ብዙ በዓላት እያንዳንዱ ቀን አሉ። በሀያ ያው ተሐንጾተ ቤተ መቅደስ ተብሎ ነው በየወሩ የምናከብረው። ጥቅምት ሀያ ቀን ላይ ደርሰናል። 2018 ዓ ም ጥቅምት ሀያ ቀን ላይ ደርሰናል እና ዛሬ የምንነጋገረው እንግዲህ ስለ ተሐንጾተ ቤተ መቅደስ አጠር ያለ መረጃ እንወስዳለን። እሱም ወርሃ ጽጌ ነው እና ወርሃ ጽጌ አባ ጽጌ ድንግል ስለ ቤተ መቅደስ ምን ይላል የሚለውን ማህደተ ጽጌ 142 ላይ ባለው ተነስተን እንነጋገራለን። እንግዲህ በሀያ በሀያ ተሐንጾተ ቤተ መቅደስ ለምን ሆነ ለሚለው ጥያቄ ጌታችን ካረገ በኋላ እነ ቅዱስ ጴጥሮስ እውቀታቸው አስተምሯቸው፣ ሰዎችን ገዝቶላቸው፣ ወንጌላቸው በርቶላቸው ፊልጵስዩስ ወርደው፣ ቄሳሪያ ወርደው አስተምረው ከበረት ውጭ የሆኑትን ወደ በረት መልሰው፣ የካዱትን አሳምነው፣ ያላወቁትን አሳውቀው ይልቁንም አምልኮ ጣዖት ያመልኩ የነበሩትን ጣዖታቸውን አስጥተው ዓለም በሉቷቸው የነበረውን ደግሞ ከዓለም አምጥተው ወደ እግዚአብሔር እግዚአብሔርን ካስተዋወቁ በኋላ ከሰማይ ሰማያት የወረደውን ከድንግል ማርያም የተወለደውን በቀራንዮ ተሰቅሎ በጎልጎታ ቦታ ተቀብሮ ሙስና መቃብርን አጥፍቶ በአርባኛው ቀን ወደ ሰማይ ያደረገውን የቅዱስ የቅዱሳንን አምላክ እግዚአብሔርን ካስተማሯቸው በኋላ ጣዖታቸውን ካስጣሏቸው በኋላ ሀለማዊነቷቸው ከመለሷቸው በኋላ እነዚያ የተማሩ እነዚያ የተመለሱ እነዚያ ጣዖታቸውን የጣሉና የጠሉ እነዚያ ዓለም የመጡና ዓለምን የናቁ እነሆ ዓለሙን ትተው ቅዱሳንን የተከተሉ ዓለሙን ትተው እግዚአብሔርን አምላካቸውን አውቀውና ተምረው ተረድተው የመጡ ሰዎች እንዲህ አሏቸው። ጣዋታችን አስጠላችሁናል፣ አለምን አስጥታችሁናል። በተደረገው ነገር አንቆረቆርም፣ ይልቁንስ ደስተኞች ነን። ነገር ግን ጣዖትን ከተውንና ከጣልን ቤተ ጣዖትን ካፈረስን አለሞን ከተውኖና ከናቅነው አሁን እግዚአብሔርን የምናመልክበት ወንጌል የምንማማርበት ከእግዚአብሔር ጋር የምንገናኝበት ቤተክርስቲያን ያስፈልገናል ብለው ሐዋርያትን ጠየቋቸው። በጠየቋቸው ጊዜ ቅዱስ ጴጥሮስ ከዮሐንስ ጋር ተነጋግሮ እግዚአብሔር አመለከቱ። አዎ ወደ እግዚአብሔር ቢያመለክቱ እነሆ ሰኔ ሀያ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ፊልጵስዩስ ላይ መጥቶ ከአዋርያት ጋር ተገናኝቶ ሶስት ድንጋይ አምጡ አላቸው። ወደ ምስራቅ በኩል አወጣቸውና እነሆ ሶስት ድንጋይ አምጡ አላቸው። ሶስት ድንጋይ አመጡ። ዋይመል መለ ሰለስተ አይባ ነው ይላል። ሶስቱን ድንጋዮች አንዱም መቅደስ፣ አንዱም ቅድስት፣ አንዱም ማኅሌት አደረገና እናንተም ከዚህ በኋላ እንዲህ አድርጋችሁት ከዓለም ፍጻሜ ቤተክርስቲያን ስሩ ብሎ ይሄ ግን በእናቴ በድንግል ማርያም ስም ለመጀመሪያ ጊዜ ሰኔ ሀያ ቀን የተሰራላት ቤተ መቅደስ ነው። እሷ መቅደስ ዘይት ነሰት በተራ ሃይማኖት ዘይት ጸንት ማቆም ለቅዱሳን የማትፈርስ ዘላለማዊ ቤተ መቅደስ ናት። ይሄኛው ግን ጠበበ ተብሎ የሚሰፋ አጠረ ተብሎ የሚረዝም አረጀ ተብሎ የሚቀየር የእሷ መታሰቢያ ቤተ መቅደስ ነው ብሎ ለመጀመሪያ ጊዜ ሰኔ ሀያ ቀን ሰርቶ ሰኔ ሀያ አንድ ቀን ራሱ ቀድሶ ባርኮ ለእናታችን ለድንግል ማርያም ሰጥጧታልና በሀያ በሀያ ሁልጊዜ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐንጾተ ቤተ መቅደስ ብለን እናከብራለን ማለት ነው። ስለዚህ ማኅሌተ ጽጌ አባ ጽጌ ድንግል ስለ ቤተ መቅደስ ምን ይላል የሚለውን በዚህ በጽጌው ላይ እንግዲህ እየተማማርን ነው ያለን ውስጥ እንየው ምን ይላል? በሰላስ አይባል ገጸ ሰላሴው ለአምሮ ሶስትነቱን፣ አንድም አንድነቱን ሶስትነቱን ው ለማሳወቅና ለማስተማር ቢፈልግ ሐዋርያት ለጠየቁት ጥያቄ ጥያቄያቸውን አውቆና ተረድቶ የእነሱ እንዳይደለ ይልቁንም ደግሞ የተከተሏቸው ሰዎች ለጠየቋቸው ጥያቄ ለመመለስ እሱ በባህሪው አዋቂ ነውና እነሆ እንዲህ ያለ ይላል። ሐኒጸ ቤትኪ ድንግል በተፈጸመ ሳረሮ እንለ ጌታችን፣ ድንግል ማርያም ሆይ ሐዋርያትን ሰዎች ጠየቋቸው፣ ሐዋርያት ደግሞ ጌታን ጠየቁ። ምንድን ነው ቤተ መቅደስ ይሰራላቸው አንተ ፍቀድ። እንኳን ቤተ መቅደስ ይቅርና የግለሰብ ቤት እንኳን እግዚአብሔር ካልፈቀደ አይሆንም። ዳዊት ተናግሮታል ይህንን። ናታን የሚባል ነቢይ ዳዊት ጋ ሄደና ያዘንክ ትበስላል እንዴት ነው ሲለው ለምን አላዝን እኔ በሞቀድ የተቀምጨ ታቦተ ጽዮን በድንኳን ውስጥ ሆና ለምን አላዝንም ሲለው፣ እንጨቱ አለ ቁረጠው፣ ድንጋይ አለ ፈለጠው፣ አረጓ አለ ምዘዘው፣ ዛሩ አለ ጨደውና ስራ። ማን ይከለክላል መንግስት ነው ንጉስ ነው ሲለው፣ አይ እንኳን የእግዚአብሔርን ቤት ይቅርና የግለሰብ ቤት ለመስራት እንኳን እግዚአብሔር ሲፈቅድ ነው አለው። ሁለቱም እንግዲህ ሱባ የገቡ ሰባት ቀን ለዳዊት ከጉልበቱ ሰሎሞን ተወልዶ ሰሎሞን እንደሚሰራለት ተነግሮታል። ለናታን ደግሞ እነሆ ዳዊት ደም አፍሳልና የኔን ቤተ መቅደስ አይሰራም። ይልቁንም ደግሞ እነሆ ከልጁ ያው በልጁ ቤተ መቅደስ እንደሚሰራ ይልቁንም ደግሞ መቅደስ የተባለ መድኃኔዓለም ኢየሱስ ክርስቶስ ከዳዊት ዘ ሰዎች አው ከዳው ከእሴይ ዳዊት ከዳዊት ሰሎሞን ከሰሎሞን አዎ እመቤታችን ድንግል ማርያም ትወለዳለች። አማናዊቷ ቤተ መቅደስ አማናዊው ክርስቶስን ተወልደዋለች ብሎ ለናጣን ለነቢዩ አሳይቶታል ወይም ታይቶታል ወይም ደግሞ ተርጉሞለታል። ለዳዊት ደግሞ ልጁ ከልጁ ቤተ መቅደስ እንደሚሠራ ነግሮት ደስ ብሎታል። እንጨቱን ቆርጦ ደንጋዩን ፈልጦ አረጉን መዞ ሳሩን አጭዶ ከምሮ አስተካክሎ ለልጁ ጠበቀው። ልጁ ደግሞ የአባቱን የጀመረውን ጅም ጨርሶ ቤተ መቅደስ አስረክቧል ማለት ነው። ይህንን ይነግረን። ስለዚህ ሐዋርያት ጌታን ጠየቁ። ጌታ ደግሞ ምንድን ነው ያደረገው? ሦስቱን ደንጋዮች ቤተመቅደስ ቅድስት ማህሌት አደረገ። ይህንን ነው በሰላሳ አይባን ገጽ ስላሴውን አምሮ እ አንድነቱን ሦስትነቱን ለማሳወቅና እንዲያውቁ ሶስት ደንጋይ ያስመጣና በአንድ ደንጋይ ቤተመቅደስ መስራት ይችላል። ነገር ግን ሶስትነቱን አንድነት ሶስትነቱ ቦታው አንድ ነው። ደንጋዮቹ ደግሞ ሶስት ናቸው። ቦታው አንድ መሆኑ አንድነቱ ነው። ደንጋዮቹ ሶስት መሆናቸው አንድነት ሶስትነት ነው ማለት ነው። ስለዚህ ሃኒፀር የትቂ ድንግል የተፈጸመ ሳርሮ ድንግል። አው ቤትሽን ሰርቶ በጨረሰ ጊዜ አመወረድ ለበዓል ምስሌኪ በአማህበሮ በሀያ ቤተ መቅደስሽን ሰርቶ በጨረሰ ጊዜ እንደገና ደግሞ በዓሉን ለማክበር በያ አንድ አመወረድ ለበዓል ምስሌ በአማይበሮ አንቺም አድርጎ እሱ ገባሬ ሰናይ ሆኖ፣ ቅዱስ ጴጥሮስ ደግሞ ገባሬ ሰናይ ለማክበር በመጣ ጊዜ እንዘ ይብላ አቃላለ ዘምሩ ልዑል ቀደሰ ማህደሮ። ልዑል እግዚአብሔር ማደሪያውን ቀደሰ፣ ማደሪያውን ሰራ፣ ማደሪያውን አስተካከለ እያሉ እንዘ ይብላ አቃላለ ዘምሩ አው በቃላቸው ባንደበታቸው መዝሙር ለመዘመር አዎ አመወረደ ለበአል ስደኪ በአማሄበሮ እንዘይብላ ይብላ ቃለ ለዘምሮ ልዑል ቀደሰ ማህደሮ፣ ደናግል ለጽጌኪ ዘበጣ ከበሮ። እነሆ ደናግለ እስራኤል ለጽጌሽ ለድንግልናሽ ለአበባነትሽ ከበሮ ይዘው ዘመሩ። ዘፀአት ምዕራፍ 14 ላይ 600,000 እስራኤላውያን እግዚአብሔር አምላክ ከፈሮን ከግብፅ ባሻገረ ጊዜ እነሆ ማርያም እህተ ሙሴ ከበሮ ይዛ ስትዘምር እስራኤላውያን ደግሞ ንሴ በሆነ እግዚአብሔር ስቧዝ ሰባ ፈረሰውን ስተጽነ ወረኦስ ተባይል ፈረሰኛውንና አዎ ወታደሩን ወደ ባህር ወሩሮ ጥሎ እኛን ላሻገረን እግዚአብሔር የምስጋና ምስጋና እናመስግነው እያሉ ሲያመሰግኑ አውሷ ደግሞ ከበሮ ትመታ ነበረ። ማን ማርያም እህተ ሙሴ ማለት ነው። እነዚህም ደግሞ አመወረደ ለበዓል ምስሌኪ በአማህበሮ ከአንቺ ጋር ሆኖ ለበዓል መወረደ ጊዜ በመጣ ጊዜ እንዘ ይብላ ቃለ ለዘምሮ አዎ ልዑል ቀደሰ ማህደሮ ልውል እግዚአብሔር ማደሪያውን ቀደሰ እያሉ በከበሮ ደህናግን ለጽጌኪ ዘመን አከብሮ ደህናግን ለጽጌሽ፣ ደህናግን ለአበባሽ፣ ደናግን ለድንግርናሽ፣ ደናግን ለንጽህናሽ ከበሮ እየመቱ አመሰገኑ። ይችላል ክብርና ምስጋና ለመድሃን ያለሚሆን ይህን ነው የሚናገረው እንግዲህ ስለ ቤተ መቅደስ ስንነጋገር ዘፀዓት ምዕራፍ 15 ቁጥር 17 ላይ እጆችህ ባዘጋጁት ቤተ መቅደስ ልጆችህን ባርካቸው ይነናል። እግዚአብሔር አምላክ ሁላችንን የሚባርከን እኛ የእግዚአብሔር ቤተ መቅደሶች ነን። ይህንን ቤተ መቅደስ የሰራው እግዚአብሔር ነው። እጆች ባዘጋጁት ቤተ መቅደስ አው ልጆችህን ጠብቃቸው፣ ልጆችህን አውባርካቸው፣ ልጆችህን አኑራቸው ብሎ ይሄ ቤተ መቅደስ እግዚአብሔር ማደሪያ እንደሆነ ቅዱስ ጳውሎስም በቆሮንቶስ ላይ ምዕራፍ ሶስት ላይ ምን ብሏል? ኢተአምሩኑ ከመታቦቱ አንትሙ ወማኅደሩ ለመንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያ አዎ፣ የእግዚአብሔር መቅደስ እንደሆናችሁ አታውቁምን? አዎ፣ እነሆ የእግዚአብሔርን መቅደስ የሚያፈርሰውን እግዚአብሔር ያፈርሰዋል። ስለዚህ ሰውነታችሁ ቅዱስ ነው፣ የእግዚአብሔር ማደሪያ ነው እና ሰውነታችሁ ቅዱስ ሲል እንመለከተዋለን። ዘጸአት ሀያ አምስት ስምንት ላይ ደግሞ እንዲህ ሚል ቃል አለ በመካከላችሁ አድር ዘንድ መቅደስ ስሩልኝ፣ አለና ለሙሴ የነገረው ሙሴም ደብተራ ኦሪትን ያችን ድንኳን ሰርቶ ታቦተ ጽዮንን በዚህ አስገባ። ዳዊት ደግሞ ታቦተ ጽዮን በድንኳኑና በድንኳኑ ለምን እኔ የተቀመጣለሁ ብሎ ትልቅ መቅደስ ሊሰራ ቢሞክርም ነገር ግን አልተፈቀደለትም። ልጁ ሰሎሞን ግን በአንደኛ ነገሥት ምዕራፍ ስድስት እንደምናየው አባቱ የቆረጠውን እንጨት አባቱ የፈለጠውን ድንጋይ አባቱ ያጨደውን ሳር አባቱ የመዘዘውን ሀረግ ሰብስቦ ቤተ መቅደሱን ሰርቶ ታቦተ ጽዮንን ከድንኳን አምጥቶ ወደ መቅደስ አስገብቶ እንዲህ ብሎ ጸለ። እግዚአብሔር ወይ ለአባት ያልፈቀድከው ለእኔ ፈቅደልኛል። ይህም ቤተ መቅደስ እንደዚህ ሳይሆን እንዳንተ ተሰርቶ አልቋል። በመቅደሱ ውስጥ ታቦተ ጽዮን አለች፣ ሕግህ አለ፣ ትእዛዝ አለ። በዚህ ነው ሁሉም ሲጸልዩ ጸሎታቸውን ተቀበል ብሎ ለመነ። እግዚአብሔርም ተቀበለው። ክብርና ምስጋና ለመድኃኒዓለም ይሁን። ሌላው መዝሙር 65 ቁጥር 5 ላይ ቤተመቅደስህ ቅዱስ ነው። በቅዱሱ ቤተ መቅደስህ እኛን ጠብቀን ነው። ልዑል ቀደሰ ማህደሮ፣ ልዑል ልዑል ማደሪያውን ቀደሰ። እግዚአብሔር ውስተማይ ከላ ይትታወቅ እግዚአብሔር በመካከባ ነውና አትታወክም። ይልቁንም ጠባቂዋ፣ ይልቁንም የመረጣት፣ ይልቁንም ያከበራት እግዚአብሔር ነውና አትታወክም። ወይረዳ እግዚአብሔር ፍጽመ፣ እግዚአብሔር ይረዳታልና። ልዑል ቀደሰ ማህደሮ ቀደሰ ማህደሮ፣ ማደሪያውን፣ ማንን? ቤተመቅደሱን፣ አዎ፣ ቀደሰ ቀጠለ። ልዑል ቀደሰ ማህደሮ፣ ማንን? ድንግል ማርያምን፣ አዎ፣ መቅደሱ ማደሪያውን ቀደሰ ይለናልና ስለዚህ፣ እግዚአብሔር አምላክ ማደሪያውን ቀድሷል። የእኛ ሰውነት የእግዚአብሔር ማደሪያ ነውና የእግዚአብሔር ማደሪያ ደግሞ ቤተመቅደስ፣ ከኃጢአት ከተንኮል፣ ከተለያየ ነገር ቀድሰንና አሰካክን ይልቁንም በሥጋው ደግሞ ታትመን፣ በንስሐ ታትመን፣ በፍቅር ታትመን በሰላም ታትመን በልጅነታችን ጸንተን በአብራከ መንፈስ ቅዱስ በማይፀን ዮርዳኖስ በአርባ ቀንና በሰማኒያ ቀን የተቀበልነውን ጸጋ እግዚአብሔር ጠብቀን በክርስቶስ ክርስቲያን ተብለናል። እና መቅደሶቹ ከመቅደስ እንዳንወጣ፣ መቅደሶቹ መቅደሱን እንዳናረክስ፣ መቅደሶቹ አው ወደ መቅደስ ስንገባ መቅደሱ ወደ መቅደስ መግባቱ ማወቅ ያስፈልጋል። ድንግል ማርያም በሶስት ዓመቷ ወደ ቤተ መቅደስ ስትገባ መቅደሲቱ ወደ መቅደስ ገባች ነው ይተናል። የሰው ልጅ የእግዚአብሔር ማደሪያ ቤተ መቅደስ ነውና ቤተ መቅደሱ ወደ መቅደሱ ሁልጊዜ የሚገባል። አዎ፣ ወደ ቅዱሱ መንፈስ፣ አዎ፣ ወደ ቅዱሱ ቤተ መቅደስ እንገባለንና ስለዚህ ልዑል ማደሪያውን ቀደሰ ተብሏልና የቀደሰን የመረጠን የጠራን ያከበረን እግዚአብሔር ክብርና ምስጋና አምልኮትና ወዳሴ ለስሙ ይሁን። ገብረ መስቀል ሚዲያ ያለው ሰብስክራይብ ላይክ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።